በዛሬ ዕለት ከወደ ጎጃም አካባቢ የሰማነው አሳዛኝም አስደንጋጭም ዜና አለ እና በዚህ ጉዳይ ላይ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል ፋኖ አስረስ ማረ እንደው አጠር ያለ ማብራሪያ እንዲሰጠን ጋብዣዋለሁ። ፋኖ አስረስ ማረ፣ እንግዲህ ፈቃደኛ ስለሆንክ በጣም አመሰግናለሁ። በዚህ ሁኔታ እና በእንደዚህ አይነት ዜናዎች ላይ ስለተገናኘን በጣም አዝናለው ግን እንደው ዛሬ በእናንተ ቀጠና አካባቢ ላይ እየተሰማ አሳዛኝም አስደንጋጭም ዜና አለ። ብዙዎች በማህበራዊ ሚዲያቸው ላይ እያጋሩት ነው። አንተም በፌስቡክ ገጽ ላይ አጋርተኸው አይቼዋለሁ መረጃውን ስለ ፋኒት በአለም በጣም ዘግናኝ የሆነ ግድያና እንግዲህ ከግድያውም በተጨማሪ የደረሰባት አካላዊ ጥቃትም በዝርዝር እየተነገረ ነው የሚገኘው፣ በማህበራዊ ሚዲያዎች ላይ። ሁኔታው ምን ነበር? በመጀመሪያ ደረጃ እንደው ትክክለኛነቱን በአንተና በሌሎች አንዳንድ አመራሮች ገጽ ላይም ስላየሁት ማረጋገጥ ችያለሁ። እንደው ስለ ሁኔታው ያለህን መረጃ ታጋራል? አመሰግናለሁ። ማዚ ፋኒት በአለም ትባላለች። የአፋብኃ ቴዎድሮስ ዕዝ የአምስተኛ መንገሻ አቲከም ክፍለ ጦር አባል ነች። ቡሬ ዙሪያ ቡሬ ወረዳ ተወልዳ ያደገች የ19 ወይም 20 ዓመት ወጣት ነች። የፋኖ አባል ነች። መስዋዕት የሆነችው እህታችን እቺ እህታችን ጥቅምት 2 ቀን 2018 አመተ ምህረት ከጠላት ኃይል ጋር በተደረገ ውጊያ አነስ ያለ ቀላል ጉዳት ደርሶባት በጠላት እጅ ከወደቀች በኋላ በዚህ ዘመን በተለይ በዚህ በሃያኛው ክፍለ ዘመን ሊደረግና ሊፈጸም ቀርቶ ሊታሰብ የማይችል አደገኛ የሆነ ባርባሪክ የሆነ ኋላ ቀር የሆነ አውሪያዊ ድርጊት ተፈጽሞባታል። በአካሏ ላይ ከባድ የሆነ ጉዳት በማድረስ በድኗ ላይ በመጫወት አረመናዊ ተግባር ፈጽሟል። ይህ ብልጽግና አረመኔ ሰራዊት አማራ ሚል ንቅሳት ነበረ ቆዳዋ ላይ። እሱን በስለት ከመግፈፋቸው ባሻገር ጡቶቿን በመቁረጥ አስፋልት ላይ ጭምር በመጣል ከዘመናት በፊት ሰው ልጅ ኋላ ቀር በነበረበት ዘመን እንኳን የማይደረጉ አሳፋሪ ድርጊት ፈጽሟል አገዛዙ። እንግዲህ ሰማዓት የሆነችው መስዋዕትነት የከፈለችው እህታችን ፋኒት ባለም ዋሲውን አርብሲ መንፈሳዊት የምትባል ቀበሌ ቡሬ ዙሪያ ስራ ተቀባ ተፈጽሟል ማለት ነው። በአጠቃላይ የተከሰተው ድርጊት እጅግ የሚያሳዝን ነው። እንግዲህ ጦርነት ውስጥ ነው ያለነው። በጦርነት ውስጥ መማረክ ይኖራል፣ መቁሰል ይኖራል፣ መሞት ይኖራል። ያለም የነበረም የሚቀጥልም ነው ነገር ግን እነኚህ የአረመኔው አገዛዝ ሰራዊት አባላት በርግጥ በአገዛዙ በኩል የሚሰጣቸው ስምሪት እንደነኚህ አይነት የሽብርና የጥቃት ተግባራትን በማስፋፋት ፖለቲካ ዓላማቸውን ማስፈጸም ፍላጎታቸው ስለሆነ ይህንን በማድረግ ሌላው ማህበረሰብ ላይ ሽብር መፍጠር፣ በአማራ ህዝብ ላይ ያላቸውን ጥላቻ፣ ህዝቡን ለማጥፋት ያላቸውን ጽኑ ፍላጎት ፍንትው አድርጎ በሚያሳይ መንገድ ይህን ድርጊት ፈጽመውታል። ፋኒት በአለም ላይ የተፈጸመው አዘግናኝ ድርጊት በሌሎች በየጓዳው በየቦታው በየጊዜው ሲፈጸም የቆየ ነው። የአገዛዙ ሰራዊት ወደ አማራ ክልል ከገባበት ጊዜ ጀምሮ ላለፉት ከሁለት አመታትና ከዛ ማለፍ ላለ ጊዜ ውስጥ በያንዳንዱ ቦታ በተንቀሳቀሰባቸው ሁሉ ሴቶችን፣ ህፃናትን አረጋውያንን የጥቃት ኢላማ ያደረጉ እንደነኝህና ተመሳሳይ ሌሎች ዘግናኝ ድርጊቶችን ሲያደርጉ ቆይተዋል። በድን የሆኑ በህይወት የሌሉ ሰዎችን ከገደሉቸው በኋላ ማለት ነው፣ አካላቸውን በመቆራረጥ ብዙ ለመናገር የሚዘገንኑ ሚዲያ ላይ ለማንሳት የሚቀፉ ነገሮችን ሲያደርጉ ነው የቆየ የቆዩት። እንግዲህ ይህንን አውሬያዊና አረመናዊ አገዛዝ ነው ፋኖ እየታገልና እየተዋጋ ያለው ። እንግዲህ በዚህ አጋጣሚ ለቤተሰቦቿ፣ ለጓዶቿ፣ ለትግል አጋሮቿ መጽናናትን ይመኛለሁ ማለት ነው ማለት በጣም አመሰግናለሁ። እኔ ዜናውን ከሰማሁበት እና የእሷም ፎቶ በማህበራዊ ሚዲያዎች ላይ መዘዋወር ከጀመረበት ደቂቃ ጀምሮ ብዙ ሰዎች ልባቸው ተሰብሯል። ብዙ ሰዎች ሐዘናቸውን እየገለጹ ነው የሚገኙት። ምናልባት እሷም ሆነች ሌሎች እናንተን መሰል ታጋዮች ወደዚህ ትግል ስትገቡ እንግዲህ ከዚህ ቀደም በዚህ ሚዲያ ላይ ቀርበህ የገለጽከው አባባል ነበረ፣ እንግዲህ ይህንን ስርዓት ለመታገል ወደ ጫካ የገባለት ነው የሞት ነው ወይም እንደ ሞትን ቆጥርን የገባ ነው እና ሞት ያለ ነው የሚኖር ነው የምንጠብቀው ነው ብለ ገልጸው ታውቃለህ እና እሷም ብትሆን ጨክና ወደዚህ ትግል ስትገባ ምናልባት የህይወት መስዋዕትነት ከፍላ ለአማራ ህዝብ የሚከፈለውን ዋጋ ለመክፈል ወስና የገባችበት ነው። እኔ እዚህ ላይ እንደው እንዲታይና እንደው እንድታነሳው የፈለግኩት ሀሳብ ስርዓቱ ትግል ከመግባታችሁ በፊት የሚሆን እኛም ሌሎቻችንም እንደ አማራ ህዝብ የህልውና ስጋት አለብን ስንል ብዙ የተደፈሩ ሴቶች ብዙ የተገደሉ እህቶቻችንን እስከ ዛሬ ድረስ የደረሱበት የማይታወቅ ጡታቸው ተቆርጦ ያየ ናቸው። እርጉዝ ሴቶች ሲገደሉ ልጆቻቸው ከሆዳቸው ሲወጣ ያላየ ያልሰማ ነው። የትግል መጨረሻ የለም። ነገር ግን በወታደር ዲስፕሊን ሊታገል የገባ ወታደር እጁ ላይ የወደቀን ምርኮ ሊያውም ቆስላ የወደቀች አንዲት ሴትን በዚህ ደረጃ አሰቃይቶ በመግደል የሚገኘው የፖለቲካ ትርፍ ምንድን ነው? በዚህ ሊያሳዩን የፈለጉት ነገርስ ምንድን ነው? የሚለው እንደው ብታየው መልካም ይመስለኛል። አመሰግናለሁ። ማዚ እንግዲህ አገዛዙ ባህሪ ከዚህ በፊት አንችን በደንብ የሰራሽበት እንደሆነ የሚታወቅ ጉዳይ ነው። የበተለይ ሴት ተማሪዎችን በማጥፋት በመሰወር እንደነኛ አይነት ድርጊቶችን በመፈጸም የተካንና የታወቀ ነው። አንዳንዱን ተራ አጀንዳ ለመስጠት ብለው አስበውበት ያደረጉታል። በዋናነት ደግሞ ህዝብን ለማጥፋት የህዝብን ህልውና አደጋ ላይ ለመጣል አንዳንዶቹ ይሄ የተደረገ ሽል ተቀዶ ተጣለ፣ እንደዚህ ተደረገ ተብሎ እንደዚህ አይነት ዘግናኝ ነገሮች ሲነገሩ ማመን የማይፈልጉ ሰዎች አሉ ነበሩ። በብዛት እንግዲህ በተደጋጋሚ ሲገለጽ ሲደረግ የቆየ ነው። ይሄ ደግሞ በተራ የግለሰቦች ስህተት የሚደረግ ድርጊት አይደለም። እንግዲህ ይህን ድርጊት ይሄንን አጸያፊ እና ዘግናኝ ድርጊት የፈጸመው የሰራዊት አካላት በቻይን ኦፍ ኮማንዶ መሰረት እስከ ላይኛው ጀነራል ድረስ እስከ ጠቅላይ ሚኒስትሩ ድረስ ተዋረዱን ጠብቆ ሪፖርት የሚያደርጉ የተቀበሉትን ትዛዝ የሚፈጸሙ ለዛውም በእጃቸው የገባን ሰው በሕይወት እያለ በእጃቸው የገባን ሰው ደግሞ ምን ማድረግ እንዳለባቸው ከአለቆቻቸው ጭምር ቀጥተኛ የሆነ መመሪያና ትዛዝ የሚቀበሉ ሰዎች ናቸው። ስለዚህ አንድ ቦታ ላይ ያለ አሃድ ወይ የሆነ ጋንታ መሪ ወይ ሻምበል መሪ ወይ የሆነ ሻለቃ መሪ እና አንድ እግረኛ ተራ እግረኛ በንዴት በብስጭት የሚፈጽመው ድርጊት አለመሆኑ መታወቅ አለበት። አጠቃላይ አገዛዙ ስርዓታዊ በሆነ መንገድ ታስቦበትና ታልሞ የሚፈጸም ድርጊት መሆኑ መታወቅ አለበት። ፋኖ እና አጠቃላይ የፋኖ ስራዊት የአገዛዙን አረመኔነት ከዚህም የከፋ ነገር ለማድረግ ወደኋላ እንደማይል ህዝቡን በጅምላም ለመጨረስ ሆነ በተናጥር እንደነታ አሰቃቂ ነገሮችን ከማድረግ የማይመለስ መሆኑን አውቀን እየታገልነው ነው የምንገኘው ይሄ ተጋድሎ ደግሞ የጦርነት ህግ መሰረታዊያንን ባከበረ መልኩ በተለያየ ጊዜ በእጃችን የገቡ በሺህ በብዙ ሺህ የሚቆጠሩ ምርኮኞችን የተጎዱትን በማሳከም፣ የተራቡትን በማብላት፣ የታረዙትን በማልበስ በመንከባከብ ሰብአዊነትና ርህራሄ በተሞላበት መንገድ በየትኛውም አለም በሚደረጉ ጦርነቶች እንደሚደረገው ሁሉ የቆሰሉትን ለ ግብረሰናይ ድርጅቶች ለቀይ መስቀል ጭምር በማስረከብ እንግዲህ የሚጠበቅብንን ስናደርግ ነው የቆየ ነው። በኛ በኩል አሁንም ያንን ማድረጋችንን አናቋርጥም። ምክንያቱም የምንታገለው ለነጻነት ነው። የምንታገለው ለአማራ ህዝብ የህልውና ጥያቄ ነው። የምንታገለው በኢትዮጵያ ሰማይ ስር ሁሉም ህዝብ በነጻነት የሚኖርበት ስርዓተ መንግስት እንዲኖር ነው። የምንታገለው ለአውሬነት አይደለም ወይ የሆነን ህዝብ ልንበቀል አይደለም፣ ወይም ለሌላ የተሳሳተ አላማ አይደለም። ሆኖም ግን በአገዛዙ በኩል በተደጋጋሚ የሚፈጸሙት በኢኮኖሚ ድቀት ለማድረስ በርካታ ስራዎች ሲሰሩ የቆዩት፣ አብያተ ክርስቲያናትን ምሽግ በማድረግ የሃይማኖት ተቋማትን ክብር ለመንካት ተደጋጋሚ ስራዎች ሲሰሩ የቆዩት በርካታ አብያተ ክርስቲያናት በተለይ ከተማ ዙሪያ ያሉት የመከላከያ መከላከያ ነኝ የሚለው አካል ምሽግ አድርጓቸው ብዙ ነገር ብዙ አጸያፊ ድርጊት የሚፈጽምባቸው ናቸው። በጅምላ ሴቶችን፣ ታዳጊዎችን ይደፍራሉ። እንደነኛ አይነት ዘግናኝ ድርጊቶችንም ይፈጽማሉ። አካል አካል ይቆራርጣሉ። ይህ ሁሉ ሲደረግ የአገዛዙ መዋቅር ሙሉ በሙሉ ያውቃል። የፖለቲካ መዋቅር ጥዩም የሴኩሪቲ መዋቅሩም በሚገባ እያወቀው እንዲደረግም መመሪያና ትእዛዝ እየሰጠበት ነው እየተፈጸመ ያለው። ምክንያቱም እስካሁን በተደረጉ እንደነኛ አይነት ዘግናኝ ድርጊቶች አንድም ጊዜ ቢሆን በሰራዊቱ ላይ እርምጃ ወስዶ ያውቅም። ይልቁንም ይህንን የሚፈጽም ሰራዊቱ ከጊዜ ወደ ጊዜ እየጨመረ ነው የመጣው። አሁን አሁን እንደምንሰማው ደግሞ በተለይ ከሰሞኑ ለዚህ ተልኮ ኃላፊነት የተሰጠው የክልል ልዩ ኃይል እና ሌሎች አህዶች በመከላከያ ሰራዊት ዩኒፎርም እንደ አዲስ ማለት በአማራ ህዝብ ላይ ከፍተኛ ጥላቻ እንዲኖራቸው ተደርጎ ፕሮፖጋንዳ የተሰራባቸው እና በዛ ኢንዶክትሪኔት የተደረገ ገዳይና አጥፊ አይሚን ሁሉም ለገዳይነት ነው የሚሰማራው። ጦርነት ውስጥ ነው ያለው። በውጊያ ሊገል እንደሚመጣ ይታወቃል። ነገር ግን እንደነኛ አይነት የሽብር እና የሰቆቃ ድርጊቶችን በመፈጸም ህዝቡን በባርነት ለማቆየት ተደጋጋሚ ሙከራዎች ሲደረጉ እንደነበረው ያንን በተደራጀ መንገድ ለመፈጸም አዲስ ተልኮ እየሰጡ መሆኑን ሰምተናል። የሆነ ሆኖ አንቺ እንዳነሳሽው የፋኖ ሰራዊት ጠመንጃ አንስቶ ወደ ትግል ሲወጣ ሞትን ንቆ ሞትን ደፍሮ በሞቱ ለህዝቡ ነፃነትን ሊያዋልድ አስቦና ለሞ የወጣበት ጉዳይ ስለሆነ እሱ ምንም የተለየ ተአምር አይደለም። ማንኛውም ታጋይ ማንኛውም አመራር የሚያጋጥመው ነገም የሚቀጥል ጉዳይ ነው። ነገር ግን ይሄኛው ከሰውነት የወጣ የአውሬነት ባህሪ ግን በአጠቃላይ አገዛዙ ምን ዓይነት ጨካኝ እና ኋላቀር እንደሆነ፣ ፀረ ህዝብም እንደሆነ በሚገባ ያሳየ ነው። ይሄን መታገል የፋኖ ኃይል ግዴታ ብቻ ሳይሆን በአጠቃላይ የአለም አቀፍ ማህበረሰቡ ግዴታ ነው ብዬ አስባለሁ። በዚህ አሁን ባለንበት ክፍለ ዘመን በተለይ እንደነኛ አይነት ድርጊቶች ሲፈጸሙ ለሰብአዊነት ግድ የሚሰጣቸው ዓለም አቀፍ ተቋማት የምዕራባውያን ተቋማትም ሆነ ሌሎች ተቋማት በጉዳዩን በቸልታ ማየት አለባቸው ብዬ አላምንም። ሳንክሽን ጨምሮ ብዙ አይነት እርምጃዎች መውሰድ እንደሚገባቸው አምናለሁ። ይሄ በሰው ልጅ ላይ የተፈጸመ በሰብአዊነት ላይ የተፈጸመ ዘግናኝ ወንጀል እንጂ በተዋጊ ኃይሎች መካከል የተደረገ አይደለም፣ ወይም በተዋጊዎች ላይ የደረሰ ጉዳት ተደርጎ ሊወሰድ የሚችል አይደለም። በሴትነት ላይ የተፈጸመ ነው። ፋኒት በአለም እንደ ሌሎች እህቶች ቤቷ ተቀምጣ ሳይሆን እንደ ሌሎች ወንድሞች ወይ እናቶች ቤቷ ተቀምጣ ሳይሆን ሜዳ ላይ ተፋልማ የወሰነችበትን ህይወቷን ዋጋ ከፍላ ለህዝቧ ነፃነት ነው የተሰዋችው። ሌሎች እሷን እድል ያላገኙትም ግን በየጓዳው ምንም በጠላት ላይ አንዳችም ጠጠር ሳይወረውሩ እንዲሁ በከንቱ እየተገደሉ እየተረሸኑ አካላቸው እየተቆረጠ በዚህ መንገድ ዘግናኝ ድርጊት እየተፈጸመባቸው ያሉ ዜጎች በተለይ አማራ ህዝብ በብዛት አለ። አጠቃላይ ተጋድሎ ኢትዮጵያውያን ሀይሎችም ሌሎች በአለም ላይ ያሉ ኃይሎችም የዚህን ቀጠና ምስራቅ አፍሪካን ቀጠና ሰላምና መረጋጋት የሚፈልጉ ኃይሎችም ይህንን አረመኔና አውሪያዊ አገዛዝ በመታገል ላይ ርብርብ ሊያደርጉ እንደሚገባ በተደጋጋሚ የተናገርነውን ነው። ነገር እውነተኛነት፣ ሀቀኛነት በአጠቃላይ አገዛዙ አሸባሪ አገዛዝ ነው ስንል በምን መሰረት ላይ ቆመን በምን ማስረጃ ላይ ቆመን ምንን ታሳቢ አድርገን ያን ብያኔ እንደሰጠ ነውና አረመኔነቱንም እንደምንገልጽ በተግባር የታየበት ድርጊት ነው። ይሄ ድርጊት በጥቅሉ ይሄ የሚፈጸምበት ዋነኛ አላማ ህዝቡን በማሸበር በማስፈራራት እንዲህ አይነት ቴረር በማድረግ ከትግሉ እና ከተጋድሎ ወደኋላ እንዲል ነው አንደኛው ዓላማው። በአጠቃላይ ፖለቲካዊ ፍላጎትን ለማሳካት ስልጣን ላይ በዚህ መንገድ ለመቆየት የአማራ ህዝብ በባርነት ለመያዝ እንዲህ አይነት ድርጊቶችን በመፈጸም ሌላውንም ከትግል ሜዳ አርቃለሁ ወይ ወደ ትግል የሚገቡትን አስቆማለሁ የሚል የተሳሳተ ግንዛቤ ይዞ ነው አገዛዙ ይህን ድርጊት እየፈጸመ ያለው። በውጤት ደረጃ ግን የበለጠ ቁጭት የሚያሳድር የበለጠ ሌሎች እህቶች በትግል ሜዳ ያሉትም ገና ወደ ትግሉ ያልተቀላቀሉትም ጭምር አገዛዙን መታገል ብቸኛ ምርጫ መሆኑን በተግባር ያረጋግጡበት ክስተት ነው ብዬ አስባለሁ። ከልብ አመሰግናለሁ። ምናልባት እንደው በመጨረሻ መልእክት ማስተላለፍ ካለብህ በተለይ መሬት ላይ ዋጋ እየከፈለ ያለው ሰራዊት አለን፣ በተጨማሪ ልክ እንደሷ ዋጋ ሊከፍሉ የወጡ ሴቶች አሉ፣ በጥንካሬ በጀግንነት እቤታችን ቁጭ ብለን ከሚደርሰው ሞትና ከማይቀርልን ሞት ወጥተን ታግለን ለራሳችንም ለህዝባችንም መስዋዕት እንሆናለን ብሎ ለወጡ ሴቶች የምታስተላልፈው መልእክት፣ እንደዚሁም ደግሞ ይህንን ጉዳይ በአለም አቀፍ ደረጃ ተሰሚነት እንዲያገኝ በሰባዊ መብት ጉዳይ ላይ የሚሰሩ አካላት እንዲደርሳቸው መልእክቱን እንዲያውቁት ከማድረግ አኳያ በሚዲያዎች በኩል ምን ሊደረግ ይገባል በሚለው ላይ በሁለቱ ጉዳዮች ላይ መልእክት እንድታስተላልፍ አመሰግናለሁ። የታጋዮቹ እንግዲህ በርካታ እንስት ታጋዮች አሉ። እንደ ፋኒት በአለም ብዙ ዋጋ የከፈሉ መስዋዕትነት የከፈሉ በጣም በብዙ ክፍለ ጦሮች አሉ፣ የምናውቃቸው ልጆች። የእሷ ጉዳይ በዚህ ደረጃ አጀንዳ የሆነው እንዳነሳሁት፣ በዚህ ልክ ዘግናኝና አውሬያዊ ድርጊት ተፈጽሞ የተፈጸመባት በመሆኑ ምክንያት ነው። በጽናት የእህታችንን መስዋዕትነት ክብሯ የተነካበት መንገድ አጠቃላይ እህታችን በአለም ስለሆነች አይደለም። አገዛዙ ይህን ድርጊት የፈጸመባት ይህን ድርጊት የፈጸመባት አማራ ስለሆነች ነው። ይህን ድርጊት ሲፈጽም የጥቃት ኢላማው የአማራ ህዝብ ነው። ስለዚህ ማንኛውም አማራና የአማራ ህዝብ ሕሊና የሚገደው ሁሉ ይህንን አገዛዝ መፋለም ያስፈልገዋል። የተጋሎ ፋኖ በጦር ሜዳ በአውደ ግንባር የሚታገለው ከመሆኑ ጎን ለጎን በርካታ የትግል ግንባሮች አሉ። ሌሎች የትግል አውደ ውጊያዎች በሚዲያም ይሁን በሌሎች መንገዶች አቅሙና ችሎታው ያላቸው ሰዎች ይህን አረመናዊ ድርጊት ለማስቆምና አገዛዙን በማስወገድ በምትኩ የተሻለ ሁሉም ኢትዮጵያ በሰላም የሚኖርበት ስርዓት እንዲመጣ ርብርብ ሊያደርግ ይገባዋል ላለው። እንግዲህ ዓለም አቀፍ የሰብአዊ መብት ተቋማትም ሌሎች በዚህ ዘርፍ የሚሰሩ ግለሰቦችና ድርጅቶች ላለፉት ሁለት ዓመታት በተደጋጋሚ እንዲህ አይነት እና ሌሎች የሰብአዊ መብት ሰቶች በከፍተኛ ሁኔታ እየተፈጸሙበት ያለውን ጦርነትና በአጠቃላይ አማራ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋት ወንጀል በልኩ አልተናገሩትም፣ በልኩ አልገለጹትም፣ በልኩ እርምጃ አልወሰዱበትም ብዬ አስባለሁ። ነገር ግን መቼ ነው የሰብአዊነት ጉዳይ የህዝብ ጉዳይ የጦር ህግጋት ጉዳይ የሴኩሪቲ ካውንስል አጀንዳ የሚሆነው የዓለም አቀፉ ማህበረሰብ አጀንዳ የሚሆነው መቼ ነው የሚለው ተደጋግሞ መጠየቅ አለበት። በእርግጥ ያው አሁን ያለንበት የዓለም አቀፍ የኃይል አሰላለፍ ይታወቃል። አብዛኛው ቀጠናዎች ላይ መካከለኛው ምስራቅም ዩክሬን ሩሲያም፣ ሌሎችም አካባቢዎች ጦርነቶች ስላሉ በዛም የተሸፈነ ነው ሲባል ተደጋጋሚ ሲነገር ነበረ። ነገር ግን ይሄ በቂ ምክንያት ሊሆን አይችልም። እየተፈጸመ ያለው አውሬያዊ ድርጊት በዛ ሊሳበብ በዛ ኮምፕሮማይዝ ሊደረግ የሚችል አይደለም። የዲያስፖራው ኮሚኒቲም አሁን ያለው አጠቃላይ የትግል እንቅስቃሴ የመቀዛቀዝ ነገር ስለሚታይ በተለይ በእንዲህ አይነት ጉዳዮች ላይ የአለም አቀፉ ማህበረሰብ ትልቅ ትኩረት የሚሰጣቸው የሰብአዊነት ጉዳዮች ስለሆኑ እነኚህን አጀንዳዎች በማንሳት ተጋድሏችን እንዲቀጥል አደራ ማለት ፈልጋለሁ። በእኛ በኩል የተሰለፍንበት አላማ ነው፣ የቆምንበት አላማ ነው፣ ህይወታችንን አንድያ ነፍሳችንን ልንገብርለት የተሰለፍንብለት ጉዳይ ስለሆነ የመጨረሻውን ግብ ከምንደርስ ድረስ በእንዲህ አይነት ድርጊቶች ተሳቀን፣ በእንዲህ አይነት አውሬያዊ ድርጊቶች ተሸማቀን ወደኋላ ምንል ሳይሆን የበለጠ ኤነርጂ እንዲኖረን፣ የበለጠ ጉልበት እንዲኖረን የሚያደርግ ስለሆነ መላው ሰራዊትና አመራር ይህንን አይነት ጥቃት ለአንዴና ለመጨረሻ ጊዜ ማስቆም የሚቻለው የአብይ አህመድን አገዛዝ በማስወገድ ብቻ እንደሆነ ስለሚያምን ያንን ለማሳካት እርብርባችንን እንቀጥላለን ላለው አመሰግናለሁ፣ ከልብ አመሰግናለሁ። ፋኖ አስረስ ማረስ፣ የነበረን ቆይታ ሀሳብህንም ስሜትህንም ስላጋራህን። አድማጭ ተመልካቾቻችን ሮሃ ሚዲያም ሆነ እኔም እንግዲህ በእህታችን መስዋዕትነትና በደረሰባት ኢሰባዊ የሆነ ጭካኔያ የተሞላ ድርጊት እና ግድያ ከልብ ማዘናችንን እየገለጽን ለጓደኞቿ፣ ለቤተሰቦቿ፣ ለትግል አጋሮቿ እንደ አጠቃላይ ለአማራ ህዝብ መጽናናትን ከልብ እንመኛለን። በያላችሁበት ሰላም